የባቡር መስመር ዘርጋታ የመነሻ ወጪው ከፍተኛ ቢሆንም ጥቅሙ ከወጪው በላይ ነው። ባቡር በአየር ሁኔታ እምብዛም አይስተጓጎልም፣ ፈጣንም ነው። የአካባቢ ብክለትን ለመቀነስም በተነጻጻሪ የተሻለ በመሆኑ እንደ ሀገር በስፋት ልንጠቀምበት የሚገባ መሰረተ ልማት ነው። በቀጣይ አመታት ሀገር አቋራጭ የባቡር መስመሮችን እንዘረጋለን። ለዚህም በፈጠራ የታጀቡ ዘመናዊ የባቡር መጓጓዣ ባለቤቶች የሚያደርጉንን መፍትሄዎች መከተል ይገባናል። በኢፌድሬ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተጻፈው የመደመር መንግስት መጽሐፍ ገጽ 174 ላይ የሰፈረ ሀሳብ ነው። ታዲያ በዚህ እሳቤ በመመራት በተለይም ባለፉት ጥቂት የለውጥ ዓመታት በተተገበሩ የመፍትሄ እርምጃዎች በኢትዮጵያ የባቡር ታሪክ ውስጥ ትልቅ እጥፋትን የፈጠሩ ስኬታማ ተግባራት ተከናውኗል። እንግዲህ የባቡር ኮንስትራክሽንም ጀምረናል። የፖርት እና ተርሚናል ኮንስትራክሽን ጀምረናል። የመጋዘኖች ትልልቅ የማዳበሪያ ማከማቻ መጋዘኖችን ግንባታዎች ጀምረናል። እንደገና ኦፕሬሽኑም ደግሞ የባቡር ኦፕሬሽኑም ደግሞ በፊት ከነበረው አንጻር ከጥፍ በላይ ነው፣ ውጤታማነቱ ያደገው ማለት ነው እና ከዚህ በፊት 1.8 ሚሊዮን ቶን ላይ ነበር፣ ቻይኖቹ ያስረክበውን የሄዱት አሁን ከተረከብን በኋላ ወደ አሁን 2.7 በላይ ደርሷል። እና ትልቅ ነገር ነው፣ ከእጥፍ በላይ ማለት ነው። 200% በላይ ነው ያደገው። እና ቆሞ የነበሩ ባቡሮች መስራት ጀምረዋል። ትልልቅ ኢንተርቬንሽን የተወሰደ የተወሰደው ይሄ ትኩረት ደግሞ ውጤቶች አምጥቷል። የተለያዩ ስራዎችን በሎካል ካፓሲቲ ለመጀመሪያ ጊዜ የተነጠፈ ወደ ሁለት ኪሎ ሜትር በሶፎ መሮ ዋሻ ላይ እንዳያችሁት በራሳችን የሙከራ ስራ ነበረ። በጣም ሰክሰስፉሊ ተወተነዋል ማለት ነው። በጣም ትልቅ አቺቭመንት ነው እንደ ሀገር። ቀጣይም የሚቀጥሉ ፕሮጀክቶች ይኖራሉ። እነሱንም ደግሞ በተቻለ አቅም በራስ አቅም መስራት የምንችለውን ያህል ድረስ በራሳችን አቅም መስራት ይኖርብናል ማለት ነው። ኢትዮጵያ ከ130 አመታት በፊት ከአውራ ጎዳና አስቀድማ የዘረጋቸው የባቡር መስመር ነው። ከሀዲድ ጋርም ትውቋ ከዛ ይጀምራል። ነገር ግን የዘርፉ እድገት ከእድሜው ጋር የተስተካከለ አልነበርም። 130 አመት በላይ ነው። ከሌሎችም ተቋማቶች የሚቀድም ነው በእድሜው ደረጃ ስታየ። ሁሉንም ቴክኖሎጂዎች ከስቲም ባቡር ጀምሮ ከእንፋሎት ባቡር ጀምሮ እስከ አሁን እስካለው ዘመናዊ ኤሌክትሪክ ባቡር ድረስ በሁሉም ስቴጆች ላይ ያለፈች ሀገር ነች እና እንዳልከው ግን በመሀል ላይ ትንሽ ትኖች ነበሩ። ልክ እንደ እድሜው ጥሩ ደረጃ ላይ አልነበረም ነበር እስከ ተወሰነ ጊዜ ድረስ ማለት ነው። ዛሬ ላይ ይህ ታሪክ እየተቀየረ ይመስላል። በራስ ሀብት በራስ አቅም በራስ ልጆች የባቡር መስመር ዘርጋታን የማከናወን አቅም አዳብረናል። ኢትዮጵያ ከመቶ ዓመት በላይ የባቡር ታሪክ ያላት ሀገር ናት። ነገር ግን እድገቱ እንደተጠበቀው አልነበረም። አዎ፣ ነገር ግን በአዲስ መልክ በኢትዮጵያ ሬልዌስ ኮርፖሬሽን የተሰሩ ስታንዳርድ ጌጅ ዓለም አቀፍ ደረጃቸውን የጠበቀ በጠበቀ ጌጅ የተሰራ ስታንዳርድ ጌጅ ሬልዌይ ከ659 ኪሎ ሜትር በላይ በኢትዮጵያ ቦርደር ላይ የተነጠፈ አለን። የኢትዮጵያ ሬልዌስ ኮርፖሬሽን የመጀመሪያ ፕሮጀክት ነው ብለን ማሰብ እንችላለን። በአፍሪካ ውስጥ በጣም ረጅም እድሜ ካላቸው የባቡር ተቋማት ውስጥ ነው። ከመቶ ዓመት ያለፈ ነው። በመሀል ተቋርጦ ነበር። አሁን ይሄኛው ከጀመረ በኋላም ደከም ብሎ ነበር። የለውጥ መንግስት ሲመጣ አንዱ የኢትዮጵያ መንሰራራት የነበረ የባቡር ኮርፖሬሽን ስራዎቻችን ናቸው። አሁን ግን ትንሽ ተስፋዎች አሉ። ልክ በራስ አቅም የመስራትም ኦፕሬሽኑ፣ ሜንቴናንሱን የመረከብም እንደገና ኮንስትራክሽኑ የመስራትም ጀምረናል።